ሰላም ቤተሰብ እንኳን እንኳን እንኳን ደስ አላችሁ እንኳን ደስ አላችሁ። ከመሸ ደግሞ ሌላ አዲስ ነገር ደርሶኛል ማለት ነው ጋይስ። በጣም በጣም ከምትሉት በላይ የአብርሽ ቤተሰቦች ጋሽዬ የአብርሽ እናት እጅግ በጣም ከምትሉት በላይ በጣም ተደስተዋል ማለት ነው ጋይስ። እንግዲህ ሄደዋል ሩታን ለመጠየቅ ማለት ነው። በሰላም ነው የተገላገለችው። እና በጣም ደስ ብሎታል። ጋሽዬም ለአብርሽ መክሮታል። እንግዲህ ይሄ ህፃን ልጅ የሩታና የአብርሽ አስታራቂ ነው ብዬ አስባለሁ። ኦልሬዲ ታርቀዋል ብዬ ነው የማስበው። ግን ሁላችንም ጸሎት ማድረግ ያለብን እቺ ሄርሜላ የምትባል ሴት ተመልሳ ወደ እነሱ ህይወት መታ እንዳትበጠብጣቸው ነው የምፈላው። ምክንያቱም ሆስፒታልም ካሌድ ካልገባው ብላ ስትረብሽ ስለነበረ አሁን ደግሞ ይሄ ነገር ደግሞ እሷን አራስ እንደመጠየቅ ብላ ቤት እየገባች ህይወታቸውን እንዳትበጠብጣቸው ስጋት አለኝ ማለት ነው ሩታ አራስ ቤት ላይ እንዳትጎዳ እንትን እንዳትል ጋሽዬም አብርሽን በጣም መክረውታል። በቃ ከዚህ በኋላ ትልቅ ሰው ሆነ ካል ልጅ ወልደሃል፣ የልጅ አባት ሆነ ካል ስለዚህ ልጅክን በስነስርዓት አሳድግ ብለው እንግዲህ ጋሽዬም መክረውታል ማለት ነው። ሆስፒታል ድረስ በመሄድ እኔ ምንድን ነው ያልኳችሁ? ማታ ሊነጋጋ ሲል ለሌሊት አካባቢ ነው የወለደችው አላልኳችሁም? ቀን በሰራሁት ቪዲዮ አው በሰላም ነው የወለደችው አላልኳችሁም። ስለዚህ ሰው እንደዚህ ትንሽዬ ላይክ ሴት ስትሆኑ አሁን ትንሽ እስቲሽ ትነካላችሁና፣ እስቲሽ ነው እስቲሽ ደግሞ ኖርማል ነው። በአንዴ መሄድ የምትችሉት ነገር ነው። ብዙም ከባድ ነገር አይደለም። እና በጣም ደስ ይላል፣ በሰላም ስለተገላገለች። እኔ ግን አብርሽ አይታችሁታል፣ ደስታ ደስታ ወደር የለውም። ብስማ አብርሽ ግን ደጋግመህ እንድትወልድ ከሩታ ጋር ቆይሽ ወደ ሌላ ሴት ምናምን ወደ ሄርሜላ ወደ ተለያየ ላይፎች ውስጥ ህይወቶች ውስጥ እንዳትገባ። ሄርሜላ ከህይወትክ አርቃት። በቃ ቻናል ከፍታ ያላታል የራሷን ቻናል ትስራ። ጋሽዬም ብዙ መክረውካል። ከዚህ በኋላ አንተ ህፃን አይደለክም። ከዚህ በኋላ አንተ የልጅ አባት ነክ፣ ቤተሰብ አስተዳዳሪ ነክ። ስለዚህ እሷን በቃ ላይ ከህይወትህ ማስወጣት ሙሉ ለሙሉ አጠቅምህም፣ ለማንም አጠቅምም። ሄርሜላ ባይዘዊ። ምክንያቱም ሰው መስላ ቀርባ ብዙ ነገሮችን ያበላሸች ሴት ናት ማለት ነው። እና አሁንም ደግሞ አራስ ልጠይቅ እያለች አንዴ እኔ ላርሳት እያለች እዛ ቤት ውስጥ ከአንተ ጋራ ሌላ ግንኙነት ጀምራችሁ ሩታ እንዳትጎዳ ተንከባከባት። ሰራተኛ ቅጠርላት፣ የሚያበላት የሚያጠጣት በቃ ይሄ ነው ያለው ነገር። በነገራችን ላይ ቤተሰቦቿን በቅርበት አሉ። ማታ ራሱ ትልቅ እህቷ፣ እናቷ እዛ ነበሩ፣ የአብርሽ እናት ጨምሮ ማለት ነው የአብርሽ እህትም እዛ ሆስፒታል ነበረች እና በሰላም ተገላግላለች። በሰላም መገላገሏ በጣም ደስ ብሎኛል። ግን ጋሽዬ በጣም በቃ እኔ ስሰማ እዛ ሆስፒታል ካለ ሰው ነው መረጃ የደረሰኝ እና በቃ ጋሽዬ ሲመክሩት አሉ ለአብርሽ በቃ አንተ አሁን ትልቅ ነህ፣ እንደ ድሮ አስር ጊዜ መጣላት ምናምን የለብክም። በቃ ለባለቤት ክብር ስጥ ምናምን በቃ እኔ ድሮ ለአንተ እናት ስንት ክብር ሰጥ እንደነበረ ምናምን እያሉ ጋሽዬ በጣም ብዙ መክረውታል አሉ እና ደስ ብሎኛል። ደስ ብሎኛል። ወይኔ ልጁ ጭጭ የኔ ጭጭ ኮ በጣም ነው የምወደው። ጻልች ጻልች በጣም ነው የምወደው። ጥኒ ጥዬ ናት ደሞ ታስታውቃለች፣ እንዴት እንደተቀለለዋት ራሷ አይታቸዋል ሲቀባበሉት። እሩታዬ በጣም እንኳን ደሳለሽ። የእውነት እናትነት እናትነት፣ ጣፋጭ ነው እናትነት። በምንም የማይለካ በምንም የማይመዘን ውብና ድንቅ ስጦታ ነው እናትነት። ከማንም ከምንም በላይ እናት መሆን እኮ መታደል ነው፣ ጋይስ የእውነት ሁላችሁም እህቶቼ ከስደት መልስ በቃ እንደዚህ አግብታችሁ የራሳችሁን ህይወት ጀመራችሁ። እንደዚህ ወልዳችሁ ቤተሰቡ በእናንተ ላይ ተረባርቦ ደስ የሚል ፍ የሚያስብል ትዳር ይስጣችሁና አይናችሁን በአይናችሁ እዩ። በተለይ በስደት ረጅም ዓመት ቆይታችሁ ልጆች ያልወለዳችሁ እህቶቼ ፈጣሪ ከእናንተ ጋር ይሆን። በቃ ፈጣሪ ይርዳችሁና አገራችሁ ገብታችሁ እንዲህ አይናችሁን በአይናችሁ ለማየት ለመሳም ያብቃችሁ። በጣም ብዙዎቻችሁ በአብርሽ እና በሩታ ሆስፒታል ምጥ መግባቷ እኛ ባይዘው መረጃ ይደርሰናል። ሆስፒታል መግባቷም ቀድመን ሰርተናል፣ መውለዷንም ሰርተናል። ያው ማስ መረጃ አይደበቅም፣ ሰው ካለ መረጃ አይደበቅም እና ብዙዎቻችሁ ተጨንቃችሁ ነበረ፣ በሩታ ሆስፒታል በመግባቷ ምናምን ነገር እና በሰላም መገላገሏንም ያው እነሱን ቪዲዮ ከመስራታቸው በፊት እኛ ማብስራ ናችኋል። ፈጣሪ የተመሰገነ ይሁን። ሰላም ናት። ከዚህ በኋላ ደግሞ ራሷን ጥብቅ አርጋ ደግሞ ልጇንም እየተንከባከበች ህይወቷን ን የምትመራበት ጊዜ ነው። ሩታዬ ለነገሮች ሁሉ በሳል መሆን አለብሽ። ከዚህ በኋላ እናትነት በጣም ጥንካሬን የሚፈልግ ጠንካራ ሴትን የሚፈልግ ህይወት ነው። ከዚህ በኋላ ያለው ልጅ ማሳደግ ቀላል ነገር አደለም እና ጠንካራ ሴት ልትሆኝ ይገባል። ቀራሽን፣ ትዳርሽን፣ ህይወትሽን ብቻ ማሰብ፣ በህይወትሽ መሃል ደግሞ በየዋህነት ሌላ ሰዎችን ላለመስገባት መሞከር። ሌላው ደግሞ አብርሽን በጸባይም ቢሆን በመነጋገር በጠረጴዛ ዙራ ከሄርሜላ እንዲርቅ እና አቤልም ከአብርሽ ህይወት እና አቤልና ብሩክ ከአብርሽ ህይወት ቢወጡ ሄርሜላ ወደዛ ህይወት አትመጣ በእርግጠኝነት። ምክንያቱም እነ አቤል ናቸው ሄርሜላና አብርሽ እንዲገናኙ እየረዱ ያሉት። አሁን ነገ ጠብቁ፣ ጸብ ይነሳል፣ ምን ይነሳል። ሄርሜላ ሩታን ካልጠየቅኩ በሚል ግርግር ይፈጠራል። ጠብቁ። ሩታን ካልጠየቅኩ ጭራሽ ካላረስኳት እንደውም ማለቷ አይቀርም። አብርሽን ስለምትፈልግ አብርሽ ጋር ለመሆን ስትፈልግ እኔ ነኝ ማርሳት ማለቷ ሁሉ አይቀርም። እና አቤልና ብሩክ ከምትባሉ ልጆች እባካችሁ፣ እባካችሁ፣ እባካችሁ፣ እባካችሁ ከቻላችሁ ከአብርሽም ህይወት ውጡ። ካልቻላችሁ ግን በቃ ሩታ የሚያናድዳት ነገር እንዳታረጉ። ካረጋችሁ እኔ ፎቶችሁን ዘቅዝቄ ነው የምሰድባችሁ። የእውነቴ ነው። እኔ ተሳድቤ ያላቅም ግን ስድብ ከእናንተ መጀመሪያ አይቀርም ማለት ነው። እና ጋሽዬ መክረውታል። ጋሽዬ ስጌር ይስጥልን። በጣም እናመሰግናለን። ጋይስ ደስታችሁን ግለጹ በኮመንት ሁላችሁ ሁላችሁም በኮመንት ደስታችሁን ግለጹ። ለዚህ ቤት ደግሞ አዲስ እኮ ናችሁ። ላይክ ሼር፣ እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። ባይ